ጥሩ በሰላም ወደ ቤቷ ገብታለች። አቶ ሻምበል የኪራ አባት ለጽናት ስልክ ደወሉ። ጽናትም ስልኩን አነሳችሁ ስልኩን አንስታም ኪራና ሀሴት ተጣልተው ሀሴት እንደሄደች ትነግራቸዋለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብዝ ትረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ምሩ ከሆስፒታል ወደ ቤቷ ስትገባ ኪራም ወደ እነ ናሆም ቤት ይሄዳል። እዚ ሲሄድም ናሆምና ምሩ ቁጭ ብለው ያገኛቸዋል። ከዛም ነምሩ እየተጫወቱ ትስቃለች። አያንቺ ሀመመኝት ያለሽ እንጂ አሁን ናሆምን ስታገኝ ትስቅ ያለሽ ይላታል። እኔ እኮ መድሃኒቷ ነኝ እኔ እያለሁ ምንም አትሆንም። እኔ ጭናዳም የቤት ስሜ ኮ ጭናዳም ብለው ይለዋል። ለምን ዳማከስ አይሻልም ወይም የምች መድኃኒት ለምን አይሻለም እየተባባሉ ይቀላለዳሉ። ከዛ ምሮም እኔ ማረፍ ፈልጋለሁ ትንሽ አለፍ ልበል ብላ ወደ መኝታ ከላሷ ትገባለች። ከዛ ኪራም ከኪሱ የያዘውን ደብዳቤ ሀሴት ባባለፈው አስቀምጣ ነበር። ደብዳቤ ጽፋለት ማለት ነው። ያን ደብዳቤ ከኪሱ ያወጣና ያነበዋል። አንበቦትም በጣም አዘነ፣ በጣም ተበሳጨ። ደብዳቤውም እንግዲህ የሁሉ ሴራ ደብዳቤው እንግዲህ ሀሴት ነበረች የጻፈችው። ጽፋ አስቀምጣው የሄደችው ማለት ነው። እሱንም የጻፈችው ምንድን ነው ሚኪን ኩላ ሚኪ የሚኪ ስራ እንደሆነ ባለፈውም ጽናትና ሚኪ አንድ ጋ ተኝተው አይቷቸው ነበር። ኪራ ከቤት ለቅ ወጣው ማለት ነው። ያ ግን ሁላ የተደረገው ጽናትን ጾታዊ ትንኮሳ ለማድረግ ፈልጎ ማለት ነው። መድኃኒትና ወይም ማደንዘዣ የሚያስተኛ ይሰጣታል። እንዲህ በውሃ በምትጠጣ ውሃ ውስጥ እንድታደርግላት ሀሴትን አስገድደዋት፣ ሀሴት ነበረች የጨመረችው። ሀሴትም በእኔ ላይ የደረሰው በጽናት ላይ የደርሰን በማለት ለሱም ትንሽ አስቀርታ የሚጠጣ ውሃ ሊያደርጋለት ነበር፣ እና ሁለቱም ራሳቸውን ስተው ወድቀው ነበረ ኪራ ያያቸው ማለት ነው። ኪራ ግን የገመተው ሁለቱም አብረው እንዳደሩ ነበረ። ግን ነገሩ እንዲህ ነው። ሁለቱም በመድኃኒት ደንዝዘው ነበር፣ አንድ አርጋ ላይ ተኝተው ያደሩት። ታዳ ኪራ ይህን ደብዳቤ ካነበበ በኋላ ምንም አልተነፈሰም። ወይም ለማንም ሳይናገር ቀጥታ ወደ ናሆሜ ደውሎ ከናሆሜ ጋር አንድ ካፌ ላይ መገናኘት ነበር የፈለገው። ከዛም ለናሆሜ ደውሎ ካፌ እንገናኛለው ኪራና ናሆምም እዛ ተቀጣጠሩበት ካፌ ተገናኙ። እዛ ከተገናኙ በኋላም ያለውን ነገር ይህን ሁሉ ሴራ እንደዚህ እንዳደረገ ሚኪ እንደሆነ ለናሆሜ ይነግረዋል። ናሆም ግን በፍጹም ሊያምንም ማመን ያቃተው ሊያምን አልቻለም ሚኪን ጠርቻለሁ፣ ደውዬ ይመጣል። ሲመጣ እያንዳንዱ ነገር እጠይቀዋለሁ ይላል ኪራ። መራዊትንም ያገታት ሚኪ እንጂ ሀሴት አይደለችም በማለት ይነግረዋል። ሀሴት ሀሴት ከዚህ በፊት ከዩኒቨርሲቲ የወጣሁት ወይም ትምህርቴን የተውኩበት ቪዲዮና ፎቶዬን ይዞ የሚያስፈራራ ሰው እንዳለ ነግራይ ነበረ። እሱም ይሄ ሚኪ ነው እናም ያንን ፎቶና ቪዲዮ ስለያዘ እያስፈራራት ጽናትን ካፌ እንገናኝ ብሎ ጽናትን ወስደው መድኒት በውሃዋ ላይ ሀሴት እንደጨመረች ገልጻለት ስለነበረ ይህንን የሚያደረገው ሚኪ ነው። ሀሴትን አስገድዷት በምጠጣው ውሃ ላይ መድኒት እንድጨምርላት አዟት ነበረ። ሀሴት ግን በእኔ የደረሰው በሌላ ሰው አይደርስም በማለት እንድደርስ አልፈልግም በማለት ከመድኒቱ ትንሽ አስቀርታ ለሱም ሰጥታው ነበረ ከዛም ሁለቱም ራሳቸውን ስተው ወድቀው ነበረ። ሚኪራ ያያቸው ማለት ነው። ይህን ሁሉ እንዳደረገ ለናሆሚ ይነግረዋል። ናሆሚም በፍጹም አላምንም፣ ይህን ሁሉ እያወቀች እንዴት ምሩ አልነገረችኝም? ምሩ እኮ ምንም አላለችኝም ይላል። ሚኪም አይኑን በጨው አጥቦ ወደ ተጠራበት እና እንገናኝ ወደ ተባለበት ካፌ መጣ። በዛን ሰዓት ኪራ የመጀመሪያ ስራውን ያደረገው ሚኪን መደብደብ ነበር። ሚኪም ተደብድቦ ወደ ቤቱ ተመለሰ። ናሆሚ እና ኪራም ብድግ ብለው ወደ ቤታቸው ይመጣሉ። ቤት ሲመጡ ሰኒና፣ ጽናት የጽናት ጓደኞች ቁጭ ብለው ነበረ ሳሎን። እናም ምን ሆናችሁ ነው ሲሏቸው ኪራና ናሆሚ አረምንም አልሆንም በማለት ይመልሳሉ። በሌላ በኩል ደግሞ የናሆሜ እናት ወደ ናሆም ቤት ሊመጡ ነው። ይህንን ሲነግራት ምሩ በጣም ደነገጠች። ታዲያ እናተ እንደሚወድኝ ተስፋ አደርጋለሁ ትለዋለች። ናሆሜም እናቴ ማለት እኔ ማለት ነው፣ ስለዚህ ምንም አትፍሪ። የእንሳቅና ጨዋታ ከእናቴ የወረስኩት፣ እናቴ ደግሞ እንደዚህ የምታስፈራና ከባድ ሰው አይደለችም፣ ቀለል ያለችና ተጫዋች እንደሆነች ይነግራታል። ምሩ ደግሞ ሌላ ሀሳብ እናምጣ፣ ምን ይሻላል? ወይ ደግሞ ሌላ ጊዜ ይሁን አለ ተዛ ደግሞ ሌላ ሀሳብ እናምጣ ትለዋለች። ናሆሜም ሌላ ሀሳብ ምንም የለም እንዳትፈሬ እያለ ይነግራታል። እንደዚህ ምትፈሬ ከሆነና አልታወቅም ካልሽ ደግሞ ሌላ ቆንጅዬ አመጣና አንቺም በሰራተኝነት አስተዋውቅሻለሁ ይላታል። ምሮም ታዳ እንደዛ አድርገውና እንተያያለን። ትለዋለች ናሆሜም፣ እንደውም ቆንጆ ፊትና ቆንጆ እግር ያላት ነው የማመጣው። እንደውም ቆንጆ ፊት አልፈልግም ቆንጆ እግር ያላት ነው የማመጣው ትለዋለች ይላታል። ከዛም ምሩ ደግሞ ይህን ይግረስ ምን ይወጣልታል ብላ እግሯን ታሳየዋለች። ምንም አይወጣለትም ለመራመጃ አሪፍ ነው እያለ ይቀልድባታል። ከዛም እንደዛ እያሉ ይጨዋወታሉ። ጽናት በጣም ተወዛግባና ግራ ተጋብታለች። የኪራን ህይወት ለማቅናት ጎንበስ ቀና ስትል የእሷን ህይወት ውስውስግብግብ እያለ ና የእሷ ህይወት ግራ እየገባው እንደሆነ ይገባታል። ግራም ተጋብታለች፣ ጨንቋታለም። ጽናትም ካፌ እንኳን ለምን እንደተጠራች የምታውቀው ነገር የለም። ኪራ ደግሞ ሀሴት ሁሉንም ነገር ነግራኛለች ይላል አንቺ እኮ ምንም ራ ማታቂና ምንም ማጠረጠሬ ነሺ። ሰው ማመን ግን መቼ ነው የምታቆሚው? ያን ቀን ከሚኪ ጋር ተኝታችሁ ያገኘኋችሁ አግኝቻችሁ ነበረ ለዛ ነው እኔ ከቤት የወጣሁት። ስለዚህ ያን ደግሞ እንደዛ ያደረጋችሁት በምጠጭው ውሃ ላይ መድኃኒት ሚኪ ጨምሮልሽ ጠጥተሽ እንደሆነ ሀሴት ነግራኛለች ሲላት፣ እኔና ሚኪ በፍጹም አንድ አልጋ ላይ ቀርቶ በአንድ መንገድ አንገናኝም ተገናኝተንም አናቅም አባቴ ይሞት! ትላለች ጽናት ሰኒም አዎ እውነት ነው። ይህን ሁሉ ያደረገው ሚኪ ነው። የዛለታ ካፌ ሄድሽለት በምትጠጪው ውሃ ላይ ሚኪ መድኃኒት አድርገው ነበረ። ራሽን ስተሽ ወድቀሽ ተኝተሽ ነበረ። እንደገና ሀሴትም ለሱም መድኃኒት ሰጥታው የኔ ህይወት እንደተበላሸ የጽናትም ህይወት አይበላሽም በማለት መድኃኒት ለሱም ጨምራ ባሰጠው ኖሮ የእሷ እጣፋንታ ነበረ የሚደርስሽ ትላለች ሰኔ ጽናትም ኦኬ፣ ለዛ ነዋ ካፌ መጥቶ ነበረ፣ ካፌ መጣው ለዛ ነዋ ትላለች። በሰአቱ ለምን እንደሄደችና እንዴት እንደሄደችም አታውቅም ነበረ ጽናት። ኪራም ይህን ነገር ካላመንሽና ይህን ነገር ማገናዘብ ካቃተሽ ለራስሽ ነው ጉድጓድ ምቆፍሬው ይላታል ጽናትም አሁን ከረፍድም ቢሆን ገብቶኛል ትላለች ጽናት በጣም ብዙ ነበር የተዘጋጀላት ነገር ግን የዋህነትና የቅንነቷን አይቶ ፈጣሪ ከብዙ ነገር ከብዙ ጉድ አትርፏታል የሚኪና የሀሴት ከዛ ቤት መውጣት ጽናትና ኪራ ሰላም እንደሚፈጥሩ አንጠራጠርም ኪራ አሁንም ቤት ላሉት ለሴቶቹ ለናሀ ሴት ወይም ለጽናት ለምሮ ማለት ነው ሚኪን ደብድበውት ሚኪ ወደ ቤቱ እንደገባ ይነግሯቸዋል። ከዛም በመቀጠል አሁንም ሚኪ ኪራ እንደለመደበት ወደ መጠጥ ቤት ሄዶ ይጠጣል። ናሁሜም ወደዛ ወደ ኪራ ወደሚጠጣበት ቤት ያቀናል። ብዙ ጠጥቶ ነበረ። ግን ይህን ሁሉ ጠጥተ እኮ አልሰከርክም ይለዋል። ኪራም ነገር ያሰከረው ሰው እኮ በመጠጥ አይሰክረም በማለት ይመልስለታል። ከዛም ከመጠጥ ቤት ተነስተው ወደ ቤት መጥቶ ኪራ ቀጥታ ሳሎን ነበር የተኛው። ሳሎን እንግዲህ ሲተኛ ጽናት አይተዋለች። ነገር ግን ጽናት ብታየውም ከዚህ በፊት ሰክሬ ትተኛ እንዳቀሰቅሽኝ ብሏት ስለነበረ ወይም ወደ ሳሎን እንዳትመጪ ብሏት ስለነበረ ምንም ሳታደርግለት ልብስም ሳታ ልብሰው እዛው ተኝተው አደረ። ጽናትም በጣት ተነስታ ሳሎ ልታጸዳ ስትመጣ ኪራ ተዘርሮ ተኝተው ነበረ። ከዛም ቁጭ በማለት ቁጭ ብላ አጠገቡ ታወራዋለች። እሱም ከእንቅልፉ ተነስቶ ምን ነበር እያለ ይጠይቃታል። ግን ሶፋውን አይተኸዋል ኪራ? ሶፋውን እኮ እንዴት እንዳቆሸሽከው ጫማ፣ ይህም እኮ እኔን ነው የሚጠብቀው ትለዋለች። ታዲያ ኪራም እንድ ሲል ነበር የመለሰላት። ሌላ ሰራተኛ ይመጣላ ምን ችግር አለ ይላታል። ታዳ ጽናትም ኪራ ግን አሁን ላይ ሳስበው ተስፋ የቆረጠብኝ ይመስላል ትላለች። የእውነትም አሁን ላይ ኪራ በጽናት ተስፋ ጽናት ጽናትና ሰኔ ከናነባዊ ቤት እነ ጽናት ቤት ሊያድሩ ይመጣሉ። ጽናትም ብቻዋን እንድተኛ ሰኔ ና ጽናት ዛሬ አብረው ማደር አለባቸው፣ እኔ ሶፋ ላይ እተኛለሁ ኪራ ደግሞ እኔ ሶፋ ላይ ከተኛሁ፣ ኪራ ወደ ደም ጠላም ውጭ ወጥቶ ያድርም እጽናት ጋ ያድራል። ስለዚህ ታሳካሌ ማለት ነው ትላለች ሰኒ። ከዛም ሰኒ ሶፋ ላይ ልብሳን ለብሳ ትተኛለች። ኪራም ይመጣል። እንዴ ማነው እዚህ የተኛው? ይላል እኔ ነኝ ባለት እንቅልፍ እንዳይዛት ሆና አቀስቅሰኝ፣ አትረብሸኝ፣ ምንድን ነው እቤቴ ልሄድና ልደር ስላችሁ አትጂ አትጂ አላችሁኝ፣ አሁን ደግሞ ሴተኛ ስተኛ ከእንቅልፌን ታቋርጡኝ አላችሁ ትለዋለች ሰኒ። አውቃ ነው ማለት ነው ኪራ። ሴቱ ሁሉ እዚ ቤት የሚመጡ ሴቶች ሁሉ ጤነኛ አደሉም እንዴ በማለት ብድግ ብሎ ደረጃ ላይ ይቀመጣል። ደረጃ ላይም ቁጭ ብሎ ጽናት ትመጣለች። ጽናት ስትመጣ ምን ትሰራለህ እዚ ስትለው አይብቻይን ተራሴ ጋር ላወራ ብዬ ነው ይላታል። አሁን ግቢና ተኚ ሲላት፣ እሺ ሰናይትስ የት ሄደች ስትለው፣ ሳሎን ተኝታለች ይላታል። እኔ በቃ ሄጄ እሰኒ ጋር ሳሎን ተኛለው አንተ ደግሞ ግባና ተኛ ስትለው፣ ሶፋ አይመችም እንዳትረብሻት ክላሶች ገብተች ተኚ ይላታል። አንተን በደረ እዚህ ትቼ እኔ ገብቼ አልተኛም ስትለው በዚህ በደረቅ ሌሊት አታስጩኸኝ ግቢ ብየሻለው ይላታል። ከዛም ይከራከራሉ። ጽናትም አንተን ትቻለሁ ሂድም ትለዋለች። የለበሰችውን ልብስ ላልብስ ስትለው አመሰግናለሁ ይቅርብኝ ይልና ለራሷ መልሰው ያለብሳታል። እንደዚህም እንዳለ ጽናት ግግም ብላበት አልገባም ስትለው ብድግ ብሎ ወደ ውጭ ይሄዳል። ጽናትም ምግብ ታቀርብለታለች እኔ አልበላም አልፈልግም ይላታል። ኪራም አንተ ካልበላ እኔም አልበላም ትልና ምግቡን ታነሰዋለች። ይልቁንስ አሁን ልብስሽን ቀይሬና ነይ ንሄድ ይላታል። ሌላ ቤት ለስራ እንደተጠራች ይነግራታል። እሷም ልብሷን ቀይራ መጣችና ቢጃማ በፌስታል ይዛ ትመጣለች። እንዴ እንደዚህ ሆነች ነው እንደምትሄድ ጽናት ብሎ ሲጠራት አቤት ትለዋለች። ከዛም ና ይህ ጨርሻለሁ እንሄድ ስትለው እንደዚህ ሆነች ነው እንደምትሄጁ ይላታል አዎ ምን ችግር አለው ቢጃማ በፌስታል ይዣለሁ ትለዋለች እንደዛ ስትለው አይ የምትሄጁ ለስራ ነው ብዬ ነው በማለት ብድግ ብለው ተያይዘው ይሄዳሉ እንግዲህ በቀጣይ ቪዲዮ እስከምንገነ ድረስ በያላችሁበት አለም ዳርቻ ሰላማችሁ ብዝትረፍ ይበልልኝ ባይ ባይ